ሰላም ሰላም ቤተሰብ እንዲናችሁ፣ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮችን ለሪሚዲያል ሚዲያል ተማሪዎች በጣም ወሳኝ መረጃ ይዛላችሁ መጥተናል። በዛሬው እለት አዲስ ዩኒቨርሲቲ ይፋ አድርጓል ማለት ነው። ለሪሚዲያል ተማሪዎች ተማሪዎቹን ጥሪ አድርጓል ማለት ነው፣ እና ደግሞ ምን አይነት ዩኒቨርሲቲ እንደሆነ ነግራችኋለሁ፣ በዚህ ቪዲዮ ታገኙታላችሁ ማለት ነው። እና ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ ነበርኩ ናችሁ ደግሞ ላይክ ላይክ እያደረጋችሁ ብትጀምሩ ደስ ይለኛል። ይሄ የዩቱብ ቻናል ለሪሚዲያል ተማሪዎች ና ለፍሬሽማን ተማሪዎች በጣም ፈጣን መረጃ ይዘላችሁ ስለሚመጣ ላይክ እያደረጋችሁ፣ ሰብስክራይብ እያደረጋችሁ ብትቀላቀሉን ደስ ይለናል ማለት ነው። እናንተም ትጠቀማላችሁ። በዛሬ ሁለት እና ደግሞ ከዚህ በፊት የለቀኩት ቪዲዮ ነበረ ሾርት ኖቶች ና ሾርት ኖቶች ና ፈተናዎቹን የ2017 የምታገኙበት ቪዲዮ ነው። እሱም ቪዲዮ መከታተል ትችላላችሁ ማለት ነው። እና ወደ ዛሬው መግለጫ እንገብላችኋለን ማለት ነው። በዛሬው ዕለት ኦዳ ቡልቱም የተባለ አዲስ ዩኒቨርሲቲ ጥሪ አድርጓል ማለት ነው። በዛ ዩኒቨርስቲ የተመደባቸው ተማሪዎች በደንብ ስሙኝ። በ2018 ዓመተ ምህረት በትምህርት ሚኒስቴር ኦዳ ቡልቱም ዩኒቨርሲቲ የተመደባቸው የሪሚዲያል ተማሪዎች የምዝገባ ጊዜ ህዳር 25 እና 26 2018 ዓመተ ምህረት መሆኑን ዩኒቨርሲቲው ያሳውቋል ይላል። የምዝገባ ቦታ በዩኒቨርሲቲው አዲሱ ካምፓስ ይላል። ትምህርት የሚጀመርበት ቀን ህዳር 29 2018 ዓመተ ምህረት መሆኑን ተገልጿል ይላል። ለምዝገባ ስትመጡ ታውቋቸው የሚገቡ ነገሮች፣ የስምንተኛ ክፍል ሰርቲፊኬት ዋናውንና ኮፒ፣ የአስረኛ ክፍል ሰርቲፊኬት ዋናውንና ኮፒ፣ ከ9 እስከ 12 ክፍል ትራንስክሪፕት ዋናውንና ኮፒ፣ ፓስፖርት የፓስፖርት መጠን ያለው ስምንት ፎቶግራፍ፣ አንሶላ፣ ትራስ፣ ጨርቅ፣ ብርድ ልብስና የስፖርት ትጥቅ ይዘው መገኘት ይኖርበታል ብሏል። እና ይሄ ዩኒቨርሲቲ በዛሬው እለት ይፋ አድርጓል ማለት ነው። እንደዚህ አይነት ፈጣን መረጃዎች የሚፈልጉ ከሆነ የእኛን የቴሌግራም ቻናል መቀላቀል ይችላሉ። በቪዲዮ ማይሰሩ ነገሮችን በፍጥነት እንለቅምላቸዋለን። እንደ ሾርት ኖቶች፣ ሞዱሎች፣ ፈተናዎች የተለያዩ ነገሮችን የሚፈልጉ ከሆነ የእኛን የቴሌግራም ቻናል መቀላቀል እንዳትረሱ እና የኛ የቴሌግራም ቻናል ለማግኘት ከፈለጋችሁ የመጀመሪያው ኮሜንት ላይ ማግኘት ትችላላችሁ። በዚህ ቪዲዮ ከተጠቀማችሁበት ላይክ እና ሰብስክራይብ አድርጎ ይመቻችሁ።